ዜና ያስጥልኝ የተከበራችሁና የተወዳችሁ የኢትዮንስ ቤተሰቦች፣ እንደምናላችሁ የዕለቱ ዜና ጉጃችን ነው ጀምረዋል። አዳዲስና ወቅታዊ መረጃዎችን ማስደመጥ ጀምረናል። በቅድሚያ ርዕሰ ዜናዎችን ነግራችኋለሁ፣ አብራችሁ ይቆዩም። በትግራይ ክልል የተፈጠረው ፖለቲካዊ ውጥረት ተባብሷል። ዛሬ የትግራይ ወታደራዊ ኃይሎች የአዲግራት ከተማ አስራር ከንቲባ ቢሮን ተቆጣጥረዋል። አቶ ጌታቸው ረዳ ጊዜ ያሰዳሩ ያለችውን ትግራይ ማስተዳደር የማይችልበት ሁኔታ ተፈጥሯል ሲሉ ተደምጠዋል። ሌላ በኩል የሰራዊቱ አመራሪ የሆኑትን ሜጀር ጀነራል ዮሐንስ ወልደ ጊዮርጊስን ሜጀር ጀነራል ማሾ በየነና ብርጋል ጀነራል ምግብ ኃይልን አቶ ጌታቸው ረዳ ከስልጣን አግጃለሁ ብለዋል። ነገር ግን ፕሬዚዳንት ጌታቸው ረዳ ይህን ውሳኔ ማሳለፍ አይችሉም በማለት የክልሉ ጸጥታ ቢሮ ደግሞ ውድቅ አድርጓል። በሌላ በኩል በዶክተር ደብረጽዮን ገብረ ሚካኤል የምራው ህዋት የወታደራዊ አመራሮችን እግድ ያልሾሙትን የማውረድ ተግባር ካለ በኋላ አቶ ጌታቸው ረዳ የቀድሞ አምባገነን ፕሬዚዳንት ነበሩ ብሏቸዋል። በክልሉ ያለውን ሁኔታ በተመለከተ ዝርዝር ዜና አለን። በአማራ ክልል የደቡብ ወሎ ዞን ወረባቦ ወረዳ ዋና አስተዳዳሪና ባልደረቦቻቸው መገደላቸው ታውቋል። በክልሌቱ ላይ የአካባቢዎች በአገዛዝ ጦርና ፋኖ ኃይል መካከል የሚደረገው ውጊያ ዛሬም ቀጥሏል። በጎጃም ቢቡኝ፣ ሰዴ፣ ቋሪት እንዲሁም በደቡብ ጎንደርና ና በምዕራብ ወሎ ቀጠናዎች የድሮን ቅኝት ተጠናቅሮ ቀጥሏል ተብሏል። የአገዛዝ ጦር አዛዥ ደግሞ የፋኖያሎችን ሽፍቶች ሲሉ ጠርቷል። እርምጃ መስጀባቸዋለሁ ነው ያለው በዚህም ላይ ተጨማሪ ያለን በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል ሲሉ ጀኔራል ጻድቃን ገብረትንሳኤ ተናገሩ። ሌተራል ጀኔራል ጻድቃን ገብረትንሳኤ በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል ማለት አስጠንቅቀዋል። በሌላ በኩል ጀነራሉ በዚህ ሁኔታ ላይ እየሰለጠነና በደንብ የተደራጀ ጦር ያለው የትግራይ ኃይል ነው እሱ ራሱን ገለልተኛ ማድረግ አለበት ሲሉ ጽፏል። ይህንንም በዝርዝር እናያለን። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ዩክሬን ያቀረበችው የከፊል ተኩስ አቁም ምክረ ሀሳብ ተስፋ ሰጭ ነው ብሏል። የአሜሪካ ከፍተኛ ዲፕሎማት ዩክሬን ከሩሲያ ጋር በምታደርገው ጦርነት ከፊል የተኩስ አቁም ለማድረግ ያቀረበችው ምክረ ሀሳብ ለአሜሪካና ለመላው ዓለም ተስፋ ሰጭ ነው ብሏል። በዚህም ላይ ተጨማሪ አለን። ተመልካቾቻችን ወደ ዝርዝሩ አልፋለሁ። አብራችሁ ቆዩ። በትግራይ ክልል የተፈጠረው ፖለቲካዊ ውጥረት ዛሬ ተባብሶ ቀጥሏል። ዛሬ የትግራይ ወታደራዊ ኃይሎች የአዴግራት ከተማ አስተዳደር ከንቲባ ቢሮን ተቆጣጥረዋል። በአዴግራት ሙሉ ለሙሉ የዞንና የከንቲባ ቢሮ መስሪያ ቤቶችን የተቆጣጠሩት የትግራይ ወታደራዊ ኃይሎች ናቸው። አቶ ጌታቸው ረዳ ጊዜ ያሰራሩ ያለችውን ትግራይ ማሰራር የማይችልበት ሁኔታ ተፈጥሯል ባሉም በሰዓታት ልዩነት ነው ይኔ የተፈጠረው። በሌላ በኩል በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወት ደግሞ ባወጣው መግለጫ ጌታቸው ረዳም የቀድሞ አምባገነን ፕሬዝዳንት ሲል ጠርቷቸዋል። አቶ ጌታቸው ረዳም አገድኳቸው ያሉ ሶስት ጀነራሎችም በክልሉ ሰላምና ደህንነት ቢሮ ሊታገዱ የማይገባቸውና አቶ ጌታቸው ረዳ ስልጣናቸውን ከተገቢ ውጭ የተጠቀሙባቸው ናቸው ተብለዋል። በአሁኑ ሰዓት በነ ዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወት ወታደራዊ አመራሮች እግድን ያልሾሙትን የማውረድ ተግባር ካለ በኋላ ጌታቸው ረዳ የቀድሞ ፕሬዚዳንት ማለት ጠርቷቸዋል። በትግራይ ክልል የተፈጠረው የፖለቲካ ውጥረት ከጊዜ ወደ ጊዜ እየተባሰ ሲሆን፣ ከትላንትናው ልጅ ጀምሮ ደግሞ ውጥረቱ ከፍሏል። በጊዜው አሰራሩና በህዋት መካከል የተፈጠረው ይህ ውጥረት ከፍሎ ዛሬ የአዲግራት ከተማ አሰራር ሰራዊት የተቆጣጠረ ሲሆን፣ የነ ጌታቸው ረዳ አስተዳደር የሾመውን ከንቲባና አስተዳደር ተረክቧል። በዚህም በተጨማሪ በመቀለ ዙሪያ ውጥረቶች የጨመሩ ሲሆን ግልጽ ወታደራዊ እንቅስቃሴዎችም እየታዩ ነው። ከትላንት በስቲያ ጀምረው በመቀለ ከተማ የድሮና የጀታ አሳዎች ይታያሉ። ድሮኖቹ የማን ናቸው የሚለውን የመቀለ ወጣቶች እንደ ቀልድ የሚያወሩት ጉዳይ ሆኗል። አቶ ጌታቸው ረዳ ድሮኖቹን በተመለከተ የማን የሆኑ የማን አላውቅም፣ ነገር ግን መቀሌ የሚመታ የድሮን ጥቃት ይኖራል ብዬ አላስብም፣ ይህም የፕሪቶሪያውን ስምምነት የመጣ ሲያል ነው ሲሉ ተደምጠዋል። ነገር ግን የትግራይ ሰራዊት በመቀለ መውጫና መግቢያ በሮች በአዲስ መልኩ በተጠንቀቅ የቆመ ሲሆን ኬላ ዘርግቶን ፍተሻ ጀምሯል ተብሏል። ህዋትና ጊዜ አሰራሩ የሚወስዷቸው እርምጃዎችም ከትላንት ጀምሮ ተጠናክረው ቀጥሏል። በትግራይ ክልል ጊዜ አሰራር ፕሬዚዳንት አቶ ጌታቸው ረዳ በተለያዩ ግንባሮች አዛዥ መሆናቸውን የገለጿቸው ሶስት ጀነራሎች በጊዜ አሰራሩ ማገዳቸው አስታውቀው፣ የክልሉ ሰላምና ጸጥታ ቢሮ በበኩሉ ግን እግዱን ተቃዋሚ አሰራርና ህግን ያልተከተለው በማለት አጣጥሎባቸዋል። አቶ ጌታቸው ረዳ ከመጋቢት አንድ ቀን 2017 ሰዓት ጀምሮ መግባባ እስኪደረስ ድረስ በሚል ጊዜያዊ እግድ እንደተላለፈባቸው ደብዳቤ ያስታውቋቸው ጀኔራሎች ሜጀር ጀኔራል ዮሐንስ ወልደ ጊዮርጊስ፣ ወይም ጆን መዲድ ሜጀር ጄኔራል ማሾ በየነና ብሪጋድ ጄኔራል ምግብ ሀይለ ናቸው። በፕሬዚዳንቱ የተጻፈው ደብዳቤ እንደሚያሳየው ጄኔራሎቹ በጊዜያዊነት የታገዱት ከመንግስት ውሳኔ ውጭ መላ የክልሉን ህዝብና ወጣቱን ወደ ግርግር የጸጥታ ኃይሉን ወደ እርስ በርስ ግጭት የሚያስገባ እንቅስቃሴ እያደረጉ በመሆኑ ተብሏል። የጄኔራሎች እንቅስቃሴ ህዝብ ወደማይወጣበት ማይወጣበት አዘቅት የሚከትነው የሚከት ነው ሲሉም አስታውቀዋል። የፕሬዚዳንቱን ውሳኔ የተከትሎ የክልሉ ሰላምና ጸጥታ ቢሮ የወንጀለኞች ጠበቃ መሆን ይብቃ በሚል ርዕስ ዛሬ መጋቢት ሁለት ቀን 2017 ዓ ም በወጣው መግለጫ ውሳኔ ውሳኔውን እንደማይቀበሉ አስታውቋል። የእግድ እርምጃ የተላለፈው በወንጀለኞች ላይ የተግባር እርምጃ መውሰድ ስለተጀመረ ነው ይላል መግለጫው። የጊዜ አሰራሩ በሶስት ጀራሎች ላይ ያሳለፈው የእግድ ውሳኔም ተቋማዊ አሰራርና ህግን ያልተከተለ ነው ሲል ገልጾታል። ያልሾመውን ያወረደ ነው ሲል የጊዜ አሰራሩን ፕሬዚዳንት ውሳኔ የገለጸው የጸጥታ ኃይሉ መግለጫ በግል የተወሰዱ እርምጃዎች በመሆኑ ተቀባይነት የላቸውም ብቻም ሳይሆን ስልጣንን ተጠቅመ ወንጀልና ወንጀለኞችን ለመከላከልና ለመቆጣጠር የሚደረግ ጥረት ወደኋላ የሚመልስ በመሆኑ ሊቆም ይገባል በማለት የሚ የሚደረገው እንቅስቃሴ ወንጀለኞችን ለመያዝ ያለመ ነው ማለት አስታኳል። የተጀመረው ህግና ህገ መንግስቱን የማስከበር ስራ አጠናክረው እንደሚቀጥል ለህዝባችን ልናሳወቅ እንገባለን ነው የሚለው የጸጥታ ቢሮ መግለጫ። በተመሳሳይ በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህዋት ባወጣው መግለጫ የጊዜ አስተዳሩ ፕሬዚዳንት ውሳኔ ህገ ወጥ ነው ሲል ኮንኖ የትግራይ ሰራዊት ለማፍረስ ሲያደርግ የነበረውን ሴራ ወደ ከፍተኛና አደገኛ ደረጃ አሸጋግሮታል ብሏል። የቀድሞ ፕሬዚዳንት ሲሉ ቡድኑ በመግለጫ የጠራቸው አቶ ጌታቸው ረዳ ከተሰጣቸው ስልጣንና ኃላፊነት ውጭም በጀኔራሎች ላይ ውሳኔ ለማሳለፍ ጥረዋል ሲል ተችቷል። እግዱ ምንም አይነት መሰረት የሌለውና ሊተገብር የማይችል ነው ሲልም ገልጿል። ህዋት በመግለጫው ፕሬዚዳንት አቶ ጌታቸው ረዳን አምባገነን ፕሬዚዳንት ነበር ሲል አጣጥሏቸዋል። ታዲያ በሌላ በኩል የትግራይ ጊዜ አሰራር ደግሞ በወጣው መግለጫ በሰራዊት ስም የወጣው መግለጫ የሰራዊትን ጽህፈት ቤት የሚወክል አይደለም ብሏል። የሰራዊቱ የእዝ ሰንሰለት በባህሪው ለቅጽበት እንኳን ሊቋረጥ አይገባም የሚለው የህወሓት መግለጫ ደግሞ የግንባር መሪዎችን አገጃለሁ ማለቱ በራሱ ሆን ተብሎ ተጋላጭነት እንዲጨምር የሚያደርግ የትግራይ ሉዓላዊነትና የህዝቡ አንድነት አደጋ ላይ ለመጣል ያለመ ክህደት ነው ሲል አስታውቋል። አቶ ጌታቸው ረዳ በሰጡት መግለጫ ደግሞ ጊዜያዊ አስተዳደሩ ያለችውን ትግራይ ማስተዳደር የማይችልበት ሁኔታ ተፈጥሯል ብለዋል። የትግራይ ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ የክልሉን ወቅታዊ ሁኔታ ማስመልከት ትላንት ምሽት በሰጡት መግለጫ ነው ይህን ያሉት። በዚህም የዶክተር ደብረጽዮን ገብረ ሚካኤል የሚመሩት ህወሓት የተወሰኑ የሰራዊት አመራሮችን በመጠቀም ሳይጠበቅ በጊዜ አስተራሩ ላይ የመፈንቅለ መንግስት ሙከራ እያካሄደ ነው ሲሉ ከሰዋል። ጌታቸው ረዳ ቡድኑ በድርጅቱ የቁጥጥር ኮሚሽን እና በኢትዮጵያ ብሔራዊ የምርጫ ቦርድ ኮሚሽን እውቅና የሌለው ህገወጥ ጉባኤ ያካሄደው ያሉ ሲሆን ቡድኑ በማንኛውም መመዘኛና መለኪያ ወደ ስልጣን አይመለስም ሲሉ አጣጥለዋል። ጥቂት የሰራዊት አመራሮች እንደ መሳሪያ በመጠቀም በየወረዳውና ያቀበሌው በየጊዜያዊ አስተራሩ የተሾሙ የስራ ኃላፊዎችን ማትን በመቀማት ላይ ጥምደዋል ሲል ህዋትን ከሷል። ይህ ህገወጥ ተግባር የተረጋጋ መንግስታዊ አገልግሎትና ጸጥታ እንዳይኖር እክል ፈጥሯል፣ ሲልም አቶ ጌታቸው ረዳ ተናግረዋል። ጊዜ ያሰራሩ ያለችውን ትግራይ ማስተራር የማይችልበት ሁኔታ የተፈጠረው በዚህ ምክንያት ነው ይላሉ። የክልሉ ጸጥታ በማደፍረስ የፕሪቶሪያውን ስምምነት ለማፍረስ የተጀመረ እንቅስቃሴ እጅግ አደገኛና ጥፋት የሚያስከትል ነው የሚሉት ጌታቸው ረዳ ተግባሩ በአስቸኳይ እንዲቆም ሁሉም መተባበር አለበት ባይ ናቸው። ሌላኛው አቶ ጌታቸው ረዳ መግለጫቸው በኢትዮጵያና ኤርትራ መንግስታት መካከል በግልጽ የሚታይ ውጥረት አለ ብለዋል። ውጥረት ወደ ግጭት ተሸጋግሮ ትግራይ የጦርነት አውድማ እንዳትሆን መስራት ይጠበቅብናል ብለዋል። ትላንትናና ከትላንት ሚኒስቴር በመቀለ የተወሰኑ አካባቢዎች ባለው አጠቃላይ እንቅስቃሴ ድሮንና ጀት ነበር የሚሉት አቶ ጌታቸው ረዳም ድሮንም ሆነ ጀቱ የማን ነው ብዬ ልጠይቅ አልቻልኩም። ነገር ግን መቀለል ለመምታት ያለመ ነው ብዬ አላምንም። አሁን ወደ ኤርትራ የሚሄድ ወይም ደግሞ ከኤርትራ የሚመጣ ድሮን በአፋር በኩል ሄድ ልንለው አንችልም በማለት አጣጥለዋል። በክልሉ ያለው ውጥረት በዛሬው እለት ተባብሶ የቀጠለ ሲሆን አዳዲስ ጉዳዮችም እየተከሰቱ ነው። በአማራ ክልል የደቡብ ወሎ ዞን ወረባቦ ወረዳ ዋና አስተዳዳሪና ባልደረቦቻቸው መገደላቸው ታወቀ። በክልሉ የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ሲቀጥል በጎጃም ቢቡኝ፣ ሰዴ ቋረት እንዲሁም በደቡብ ጎንደርና ምዕራብ ወሎ ቀጠናዎች የድሮን ቅኝት ተጠናቅሮ ቀጥሏል። የአገዛዝ ጦር አዛዥ ደግሞ የፋኖ ኃይሎችን ሽፍቶች ሲል ጠርቶ እርምጃ እወስድባቸዋለሁ ብሏል። በደቡብ ወሎ ዞን ከደሴና ኮምቦልቻ ከተማ ቅርብ ርቀት የምትገኘው ወረባቦ ወረዳ ዋና አስተዳዳሪና ባልደረቦቻቸው ከነአጃቢዎቻቸው መገደላቸው ተሰምቷል። የአማራ ፋኖ በወሎ ቤተ አማራ የወረባቦ ወረዳ ዋና አስተዳዳሪ አቶ ፈንታው ከበደን ጨምሮ የወረዳው የብልጽግና አመራሮች ከነአጃቢዎቻቸው ላይ እርምጃ ወስጃለው ሲል ዛሬ አስታውቋል። የብልጽግናው አመራር ጥቃቱ የተፈጸመባቸው በወረዳው ጠቢሳ በተባለ አካባቢ መሆኑ የታወቀ ሲሆን በጥቃቱ በርካታ የፖሊስና የሚኒሻ አባላት ተገድለዋል የተባለው። በተመሳሳይ በጎንደር ቀጠና የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ቀጥሏል። በዚህም በማዕከላዊ ጎንደር ዞን በለሳ ወራህላም ከተማ ዙሪያ ፈንጣ ሐዋርያት አካባቢ ከባድ ውጊያ ተደርጓል ተብሏል። የፋኖ ኃይሎች በተከታታይ ባድርጓቸው ውጊያዎች በለሳ ቀጠና ሙሉ ለሙሉ ከአገዛዙ ማስለቀቅ አርባያ ከተማና ዋና መንገድ ላይ ብቻ ተወስኖ እንዲቀመጥ አድርገናል ሲሉ አስታውቀዋል። በትላንትና ዕለትም በነበረው ውጊያ የአገዛዝ ጦር ከፍተኛ ሰብአዊና ቁሳዊ ጉዳት ደርሶበታል የተባለው። በተያያዘም የአገዛዝ ጦር የብልጽግና አመራሮችን አጅቦ ሲንቀሳቀስ ትላንት አድርቃይ ቃይ ከተማ ቅርብ ርቀት የደፍጣ ጥቃት ተፈጽሞበታል፣ ከባድ ጉዳት ደርሶበታል ሲሉም የአማራ ፋኖ አንድነት በጎንደር አመራር ለኢትዮ ኒውስ ተናግረዋል። በተመሳሳይ በጎጃም ቀጠና ቋሪትና ሸንዲ ወንበርማ ቀጠናዎች ለቀናት የቀጠለ ውጊያ እየተረገ መሆኑን የመረጃ ምንጮቻችን ነግረውናል። በዚህ ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት መረሱ በተከታታይ ግባችን ይታወሳል። በሌላ በኩል አገዛዙ በተለያዩ የክልሉ አካባቢዎች ዛሬም የተጠናከረ የድሮን ቅኝት እያደረገ እንደሚገኝ ኢትዮ ኒውስ ያሰባሰባቸው መረጃዎች ያሳያሉ። በተለይም በጎጃም ቀጠና ቋሪትና ቢቡኝ ሰዴ ወረዳዎች እንዲሁም በደቡብ ጎንደርና ምዕራብ ወሎ የተለያዩ አካባቢዎች ዛሬ ተከታታይ የድሮን ቅኝት እየተደረገባቸው እንደሆነ ለማወቅ ተችሏል። በምዕራብ ጎጃም ዞን ፍኖተ ሰላም ከተማና አካባቢው የተሰማረ አገዛዙ ጦር በኩሉም ሽፍቶች ሲል በጠራቸው አካላት ላይ እርምጃ ወስጃለሁ ሲል አስታውቋል። በአገዛዙ ጦር የስድ እዝ ኮር በምዕራብ ጎጃም ዞን ጃቢ ጥናን ወረዳ ማክሰኝት ቀበሌ ባደረገው የሽፍታ ቡድኑን የማጽዳት ዘመቻ በጽንፈኛው ኃይል ላይ እርምጃ ወስጃለሁ ሲል ያስታወቀው የኮር ዋና አዛዥ ብርጋዴር ጀነራል ሶፊያን ሼህ መሐመድ ናቸው። አዛዡ እርምጃ ወስጅባቸዋለሁ ያላቸውን አካላት የሰላም አማራጭን አሻፈረኝ ያሉ ሽፍቶች ሲል ጠርተዋል። አገዛዙ ሁለት ዓመት ልትጠጋ ጊዜ ጦርነት ውስጥ ገብቶ እየተዋጋ ያሉ የፋኖ ኃይሎች ጽንፈኛ በሚል ሲጠራቸው የሚደመጥ ሲሆን ብርጋዴር ጀነራል ሶፊያን ሼህ መሐመድ ደግሞ ሽፍቶች ሲሉ ጠርተዋቸዋል አገዛዙ በአማራ ክልል የከፍተው ጦርነት ዛሬም የበርካታ ሰዎችን ህይወት እየቀጠፈና በቢሊዮን የሚቆጠር ሀብት እያወደመ ቀጥሏል በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል ሲሉ ጀኔራል ፃድቃን ገብረትንሳይ ተናገሩ ጀኔራል ጻድቃን ገብረ ትንሳኤ በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል ሲሉ ለዓለም አቀፉ ማህበረሰብ በጽሐፉ ጽሑፍ አስታውቀዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ በኢትዮጵያና በኤርትራ መካከል በግልጽ የሚታይ መቃቀር አለ፣ የእኔ ስጋት ይህ ከቃላት አልፎ ወደ ጦርነት እንዳያድግ ነው ሲሉ ስጋታቸውን ገልጸዋል። ጦርነቱ ለቀጠናው ዳፋ እንደሚሆን ጀኔራል ጻድቃን በእንግሊዝኛ ባስነበቡት ጽሑፍ ነው ያስታወቁት። በሁለቱ ሀገራት መካከል የሚደረግ ጦርነት በሁሉም ወገኖች እንደሚባለው አጭርና ወሳኝ እንደማ ከተማውን የገለጹት ጀኔራል ጻድቃን ለቀጠናው አውዳሚ እንደሚሆን ጠቅሰዋል። ጦርነቱ ሲያ ከተማውን የምናውቀው የሀገራቱ ጂኦግራፊ ለወጣል በአፍሪካ ቀንድ ከቀይ ባህር አሻግሮም ጎል የፖለቲካ አሰላለፍ ለውጥ ያስከትላል ብለዋል። በትግራይ ጊዜ አሰራር ውስጥ በምክትል ፕሬዚዳንት ማዕረግ ያልተማከለ አስተዳደርና ዲሞክራታይዜሽን ካቢኔት ሴክሬታሪያት ኃላፊ የሆኑት ሌተናል ጀኔራል ጻድቃን ገብረትንሳኤ በኢትዮጵያና በኤርትራ መካከል የሚንቀሳቀሰው ጦርነት የሱዳንና የቀይ ባህር ደህንነት ላይ በቀጥታ ተጽዕኖ ያሳድራል ብለዋል። በጦርነቱ ማዕከላ ሰላማዊ የምትሆነው በደንብ የሰለጠነና ልምድ ያካበተ ከፍተኛ ወታደር ቁጥር ያላት ትግራይ ናት ሲሉም ጋክለዋል። በኢትዮጵያና በኤርትራ መካከል ያለው ግነት መሻከር ከጊዜ ወደ ጊዜ እየተባሰ መጥቶ በቅርብ ሳምንታት ውስጥ የግጭት ስጋት እንዳለ ከተለያየ አቅጣጫ ሲሰማ ቆይቷል። በተለይም የቀድሞ ኢትዮጵያ ፕሬዝዳንት ዶክተር ሙላቱ ተሾመ በአልጀዚራ ላይ ያስነበቡት የኤርትራውያን ፕሬዝዳንት ኢሳያስ አፈወርቂ በቀጠናው ለሚፈጥረው ተጠያቂ የሚያደርግ ጽሑፍ ተከትሎ በሁለቱ ሀገራት መካከል ያለው መካረር ተባብሶ ቀጥሏል። የኤርትራ ማስታወቂያ ሚኒስትሩ የማነ ገብረመስቀል ለዚህ ጽሑፍ ምላሽ ኢትዮጵያ ኤርትራን እየተነ እንደሆነ የሚገልጽ ጽሁፍ በኤክስ ገጻቸው ጽፈው ነበር። ከፕሪቶሪያ ስምምነት በኋላ በኢትዮጵያና በኤርትራ መካከል ያለው ግንኙነት እንደሻከረ ጠቋሚ ምልክቶች ቢኖሩም ከሁለቱ ሀገራት በኩል በይፋ የተባለ ነገር አልነበረም። በሰሜን ኢትዮጵያ ጦርነት የኤርትራ ጦር ከኢትዮጵያ ፌዴራል መንግስት ጎን መሰለፉ አይዘነጋም። የማይቀር ነገር አለ። የኢትዮጵያና የኤርትራ መንግስት ግጭት ውስጥ ከገቡም በጸሎት ብቻ እንደማይድን አውቃለሁ ሲሉም ሌተናል ጀኔራል ፃድቃን ጨምሮ ተናግረዋል። በሰሜን ኢትዮጵያው ጦርነት የኤርትራ ጦር ከኢትዮጵያ ፌዴራል መንግስት ጎን መሰለፉ አይዘነጋም። ጀኔራል ጻድቃን ትግራይ ከዚህ ጦርነት መራቅና ሰላም እንዲሰፍን እንደምትሻ በጽሁፋቸው ገልጸዋል። ለሰላም ያለው እድል የጠበበ ቢሆንም ወደ ግጭት ላለመግባት ሁሉንም መንገዶች መጠቀም እንደሚያሻ ተናግረዋል። ከፕሪቶሪያው ስምምነት በኋላ ሁለቱ ሀገራት መካከል ያለው ግንኙነት መጠልሸቱን በማስታወስ ጦርነቱ አይቀሬ ነው ይላሉ ጀኔራል ጻድቃን ገብረተንሳይ ዝግጅቱ የመጨረሻ ደረጃ ላይ ነው ለጦርነት የሚደረገው ዝግጅት አንዳች ደረጃ ላይ ከረሰ በኋላ ወደኋላ መመለስ ይከብዳልም ብሏ እየመጣ ባለው ጦርነት ምክንያት ትግራይ በአካባቢያዊ ፖለቲካዊ ታሪክና ባህል አንጻር ስጋት ውስጥ እንደሆነች የተናገሩት ጀኔራል ጻድቃን የኔ ምርጫ ትግራይ ለሰላም ጥሪ እንድታደርግ ነው ብዙ ተሰቃይተናል ይላሉ ሆኖም ግን መሪዎች ከድርድር ይልቅ ጦርነትን በሚመርጡበት ወቅት በኢትዮጵያና በኤርትራ መካከል ለሚኖረው ጦርነት የጦር አውድማ ትግራይ እንደምትሆን ስጋታቸውን በጽፋቸው ላይ አስተጋብተዋል። ትግራይ በአፍሪካ ቀን ባላት ቦታ እንዲሁም ከአማራና አፋር ክልሎች ጋር አዋሳኝ መሆኗ ለሌሎች ሰዎች ጦርነት አስፈላጊ ያደርጋታል ብለዋል። ጻድቃን ገብረ ትንሳኤ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ አሁን ያለው ሁኔታ ወደ ጦርነት እንዳያድግ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 ል ትግራይ ናት የሚሉት ጀኔራል ፃድቃን ከዚህ ቀደም በነበረው ጦርነት የትግራይን ህዝብ ለማጥፋት ሞክሯል። ትግራይ አሁንም የህልውና አደጋ ውስጥ ናት ሲሉም አክሏል። በትግራይ አመራሮች መካከል ያለው ክፍፍል የጠቀሱት ጀኔራል ፃድቃን ከቀደምና ከአሁን ወንጀላቸው ጥያቄነት ለማምለጥ ከኤርትራ ጋር መወገን የሚመርጡ የትግራይ ጀራሮች አሉ ሲሉም ተናግሯል። በህዋት አመራሮች መካከል ያለው ክፍፍል በቀጠለበት ሁኔታ ውስጥ ነው ኢትዮጵያና ኤርትራ ወደ ጦርነት ሊያመሩ እንደሚችሉ መሰማት የጀመረው ጀነራል ጻድቃንም ይህንን የህወሓት ክፍፍል በመጥቀስ ከፕሬዚዳንት ሳያስ ጋር በመወገን አብይ አህመድን ከስልጣን ለመገልበጥ የሚፈልጉ ምሯቸውን ጠቁመዋል። የትግራይ ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ በበኩላቸው አሁን ያለው ፍላጎት ግን እገሌ ገሌ ማለት አልፈልግም፣ ከኤርትራ ጋር የተገናኙ እንዳሉ አውቃለሁ ሲሉ ተናግረዋል። አያይዘውም በግል ነው በተራጀ መልኩ የሚለው ለጊዜው ትተም፣ አሁን ሁሉም የሚፎክርበት ሁኔታ ነው ያለው። ስርዓት ያለው ነገር እየተፈጠረ ስላልሆነ ከፋኖ ጋር ከእገሌ ጋር ግንኙነት ጀምር ያለው የሚል ብዙ ነው ብለዋል። ሲራሩ ከፌዴራል መንግስት ጋር ያለውን ግንኙነት ተፈናቃዮችን መመለስ በሚመለከት ነው ያሉት አቶ ጌታቸው፣ ኤርትራ ማጥቃት የሚል አጀንዳ ማንሳት አልችልም፣ ግን የማይቀር ነገር አለ። የኢትዮጵያና የኤርትራ መንግስት ግጭት ውስጥ ከገቡ በጸሎት ብቻ እንደማንድን አውቃለሁ ይላሉ አቶ ጌታቸው ዓለም አለም አቀፍ ማህበረሰብ ትኩረት በዩክሬን በመካከለኛው ምስራቅ ዲሞክራቲክ ሪፐብሊክ ኮንጎ ላይ በሆነበት ወቅት የሚነሳ ጦርነት የሚያስከትለው ጉዳት ከፍተኛ እንደሚሆንም ጀኔራል ፃድቃን በጽሑፋቸው አስፍረዋል። የጦርነቱ ውጤት የሚወሰነው እንደ ዩናይትድ አረብ ኤምሬትስ፣ ሳውዲ አረቢያ ኢራን ግብፅና ቱርክ ባሉ ሀገራት እንደሚሆን በጽሁፋቸው ጠቅሰዋል። የትግራይ ክልል ጊዜ አሰራር አቋም የፕሪቶሪያ ስምምነት ማስጠበቅ መሆኑን ጀኔራል ፃድቃን ገልጸው ስምምነቱ አደጋ ውስጥ በመውደቁ የኢትዮጵያ መንግስትና ዓለም አቀፍ ማህበረሰብ ጣልቃ ገብቶ ሌላ ዳሚ ጦርነት ያስቆም ሲሉም በጽሁፋቸው አሳስበዋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ዩክሬን ከሩሲያ ጋር በምታደርገው ጦርነት ከፊል የተኩስ አቁም ለማድረግ ያቀረበችው ምክር ሐሳብ ተስፋ ሰጭ ነው አሉ። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሮቢዮም ይህን ያሉት የአሜሪካና የዩክሬን ባለስልጣናት በሳውዲ አረቢያ ትገናኝተው ከመዋየታቸው አስቀድሞ ነው። ውጭ ጉዳይ ሚኒስትሩ ማርኮ ሮቢዮም ሰኞ ዕለት እንደተናገሩት ይህ ብቻ በቂ ነው እያልኩ አይደለም፣ ነገር ግን ግጭቱን ለማስቆም ማየት ያለብን አይነት ስምምነት ነው ይላሉ። ኬቭ ማክሰኞ በሚደረገው ድርድር በዛሬው ዕለት ከሩሲያ ጋር በአየር በአየር እና በባህር ላይ የተኩስ አቁም ስምምነት ለማድረግ ሀሳብ እንደምታቀርብ ይጠበቃል ሲሉም አንድ የዩክሬን ባለስልጣን ለኤፍፒ ተናግረዋል ሩሲያ ጊዜያዊ የተኩስ አቁም ሀሳብን ጊዜ ለመግዛትና የዩክሬን ወታደራዊ ውድቀትን ለመከላከል የሚደረግ ሙከራ ነው በሚል ውድቅ ማድረጉ ይታወሳል። የዩክሬን ፕሬዚዳንት ቮሎድሚር ዘለንስኪ በሀገራቸውና በአሜሪካ መካከል በሚደረገው ውይይት ቀጥተኛ ተሳትፎ ይኖራቸዋል ተብሎ ባይጠበቅም ከልዑል መሐመድ ቢን ሳልማን ጋር ለመገናኘት ሰኞ እለት ሳውዲ አረቢያ ገብተዋል። ዘለንስኪ ሰኞ ከሰዓት በቪዲዮ ባስተላለፉት መልእክታቸው ከውይይቱ ተግባራዊ ውጤት እንደሚመጣ ተስፋ እንዳላቸው ገልጸው የዩክሬን አቋም ፍጹም ገንቢ እንደሚሆን ተናግሯል። የዩክሬን ቡድን በዜሌንስኪ የጽህፈት ቤት ኃላፊ አንድሪ ያርማክ በሀገሪቱ የብሔራዊ ደህንነት አማካሪና በርካታ የውጭና መከላከያ ሚኒስትሮች ይወከላል ተብሏል። በሪቪ የሚመራው የአሜሪካ ልኡክ ቡድን እንዲሁም የብሔራዊ ደህንነት አማካሪ ማይክ ዋልትዝና፣ የመካከለኛው ምስራቅ መልክተኛ ስቲቭ ዊትኮፍስ አካቷል። ሩቢዮም ሰኞ ዕለት ጅዳ ከመረሳቸው በፊት ለሰላም ስምምነት የዩክሬን አላማ በግልጽ ማስቀመጥ አስፈላጊ እንደሆነና ሀገሪቱ ይህንን ለማስቆም ሩሲያ እንደሚወስኗቸው ከባድ ውሳኔዎች ለመወሰን ዝግጁ መሆን አለባት ብለዋል። አክለውም ማድረግ የሚገባት ምንም አይነት ቅድመ ሁኔታ አላስቀምጥም ብለዋል። እኛ ምን ያህል ለመሄድ ፈቃደኞች እንደሆኑ ለማየት ለማዳመስ ዝግጁ ነን እና ያንን ሩሲያውያን ከሚፈልጉት ጋር በማነጻጸር ምን ያህል ልዩነት እንዳለ ለማየት እንፈልጋለን ይላሉ ሁለቱ ተቃላሚ ወገኖች ሊያውቁት የሚገባ ነገር ለግጭት ወታደራዊ መፍትሄ የለም ያሉት ሩቢዮም፣ ሊፈታ የሚችለው በዲፕሎማሲያዊ መንገድ በመሆኑ ሁለቱም ወገኖች ሊገነዘቡት ይገባል ብለዋል። በሳውዲ የሚደረገው ውይይት የመጣው ዘለንስኪ ከሞስኮ ጋር የተኩስ አቁም ስምምነት እንዲያደርጉ ጫና እያደረጉ ባለበትና ምንም አይነት የደህንነት ዋስትና ባልተሰጠበት ወቅት ነው። ታዲያ የዘለንስኪ ኃይል በዛሬ ሁለት በሞስኮ ላይ ከፍተኛ የአየርና የድሮን ጥቃት የፈጸመ ሲሆን ንግግሩ እየተካሄደ ባለበት ሁኔታ ይህ መፈጸሙ ብዙዎችን አነጋጋሪ አድርጎታል ተናግረዋል። የተወዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች የዕለቱ መረጃዎች እንደዚህ ነበሩ። መልካም ጊዜ እመኛለሁ።